ሰላም አሌኩም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። ብያላችሁበት ሰላማችሁ ብዙዝቲይበል ሀገራችንን አላህ ሰላም ያደርግልን። ውዶችዬ ዛሬም እንደተለመደው በአዲስ ቪዲዮ የጣት ቀለበት ይዤላችሁ ብቅ ብያለሁ። ከዛ በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ቪዲዮውን ከወደዳችሁት ላይክና ሼር በማድረግ ለብዙ እህቶች እንዲደርስ አድርጉ። ቀኑ ዛሬ እንደምናውቀው እሁድ ነው። ኦክቶበር 26 2025 በእሁድ የቀኑ ሎ ይዤላችሁ የመጣሁት 2 ግራም ነጥብ 8 የጣት ቀለበት ነው ማለት ነው። ዝጋ የተለያዩ ቀለበቶች አሉ። እንደምትመለከቷቸው ፈርጥ ያለው አለ፣ እንዲሁም ደግሞ ልሙጥ ድቡልቡልም የተለያዩ አሉ። እናንተ ያው በምርጫችሁ ስለሆነ ሁለት ግራም ነጥብ ስምንቷ ምን ያክል ናት የሚለውን እነግራችኋለሁ እንዲሁም እኔ የገዛኋት ወርቅ ነበረች እሷን በስንት እንዳሰቡልኝ እነግራችኋለሁ ማለት ነው ሀባይብ ምክንያቱም ወርቅ በደንብ ነው የሚያተርፈው ገንዘብ ካላችሁ ደጋግሜ የምነግራችሁ ነገር ወርቅ ግዙ እዚህ ጋር ደግሞ ፈርጥ ያላቸው ቀለበቶች ናቸው ማለት ነው ሁለት ግራም ነጥብ ስምንቷን ቀለበት 1386 ሪያል ነው ማለት ነው፣ ዋጋዋ ያለምንም ነገር ማለት ነው። እና ወዶሽዬ የተለያዩ ቀለበቶች አሉ እንደምትመለከቷቸው ማለት ነው። በጣም አሪፍ አሪፍ የሆኑ እንዲሁም የድቡልቡሎቹ የሀገራችን የሚመስሉትም አሉ። ብቻ ቆንጆ ቆንጆ የሆኑ ቀለበቶች አሉ ከፈለጋችሁ ማለት ነው ይህንን ደግሞ አሳያችኋለሁ ማለት ነው። ሶስት መቶ ሪያል አትርፋሌ ማለት ነው። ትንሽዬ እኮ ናት፣ ግን ወላሂ ሶስት መቶ ሪያል አተረፈ። ስብሀን አላ እና ወርቅ ብር ካላችሁ አትናቁ። ትንሽ ትልቅ አትበሉ። ለምን ሶስት ግራም ሁለት ግራም አትሆንም? ቀንጠብ አድርጋችሁ አስቀምጡ ማለት ነው። ምክንያቱም ሳታስቧት የምትጠቅማችሁ ቀን ትመጣለይ እና የዛን ጊዜ ትሸጡታላችሁ። ከፈለጋችሁ ምናልባት አዋጥሪኝ ምንድን ነው ውጥር ያለ ችግር ውስጥ ስትገቡ ማለት ነው። አላህ የያዝልን እንደው ምሳሌ እኔ የምነግራችሁና፣ አስፈላጊ በሆነ ሰዓት ሰው ከምትጠይቁ ሸጥ አድርጋችሁ የምትፈልጉትን ታሳካላችሁ ማለት ነው። እዚጋ ረሽረሽ አለ እንደምትመለከቱት ጠገም ጠገም ማለት ነው። የኔው እንግዲህ ውዶች ይሄ ዘጋ ቀለበት ነው። ግን የኔውን አሁን ላሳያችሁ ማለት ነው። 1300 አያት እቺ ናት ማለት ነው። ትንሽዬ ናት። የሚገርማችሁ አንገት ላይ ግን በጣም ነው የምታምረው። ትንሽ የልብ ቅርጿን አልፈለኳትም ነበረ ለዛ ነው። እና ሀብሏም ትንሽ ናት። ነገር ግን ያው እንዳቅም ሁልጊዜ ለምትደረግ በቂ ናት። እንደምትመለከቷት ማለት ነው አንድ ሺ ሶስት መቶ ሰማኒያ ሰማኒያ አምስት ብር ከሰባት ማለት ነው። እዚጋውት እኔ የገዛኋት ስንት ነው? በአንድ ሺ ሪያል ሱብሐንላህ ስንት አተረፈ? ሶስት መቶ ሰማኒያ አምስት ብር ይገርማ